አድሰንስ አካውንት ኢትዮጵያ ውስጥ መስራት አቁሟል እየተባለ ሰሞኑን በጣም እየተናፈሰ ይገኛል። ይህ ነገር 100 ፐርሰንት ውሸት እንደሆነ አረጋግጥላችኋለሁ። ይህንንም ደግሞ በሁለት መንገዶች ነው። አንደኛ በትላንትናው ዕለት አንድ ጓደኛ የሞኒታይዝ አድርጎ አድሰንስ አካውንቱን አክቲቬት እንዳደረጉለት አረጋግጫለሁ። እንደምታዩት ይሄ የተላከለት ኢሜይል ነው። ኢሜሉ ማየት ትችላላችሁ። ትላንትና በ13 የተላከው እንደምታዩት አክቲቬት አድርገንልሃል፣ ቬሪፋይ አድርግና ፔመንት አድራሻን ገንዘብ መስራት ጀምር ብለው ልከውለታል። ይሄ አንደኛው መንገድ ነው። ሁለተኛው ደግሞ እኔው በራሴ በዩትዩብ ክሬይተር ሰፖርት ላይ ወይም ደግሞ በዩትዩብ ቻናላችሁ ፓርትነር ፕሮግራም ላይ ያላችሁ በቀጥታ ዩትዩብ ላይ ከሚሰሩ ሰራተኞች ጋር መነጋገር ትችላላችሁ፣ ቻት ማድረግ ትችላላችሁ። ስለዚህ በዛ ቻት ላይ ገብቼ እንደምታዩት ኮንቨርሴሽናችን ይሄ ነው። አድሰንስ ኢትዮጵያ ውስጥ አገልግሎት መስጠት አቁሞ ወይ አዲስ አካውንትስ አክቲቭ አያደርግም ወይ ብዬ ጠይቄዋለሁ። እንደምታዩት ኤጀንቱ ቶኒ ነው። ስለዚህ እያንዳንዱ ነገር ሪስፖንድ አድርጎልኛል። ምንም የተፈጠረ አዲስ ነገር የለም። አድሰንስ የማይሰራባቸው ካንትሪዎቹ ሊስት አደረገልኝ። እንደምታያቸው ክሪሚያ፣ ኩባ፣ ሶኮልድ ዶንቴስክ ፒፕልስ ሪፐብሊክ ዲኤንያር ይላል፣ ኤንድ ሎሃንሲክ ፒፕል ሪፐብሊክ፣ ኢራን፣ ኖርዝ ኮሪያ፣ ሲሪያ። እነዚህ ሀገሮች ላይ አድሰንስ ከረንትሪ አይሰራም። በተለያዩ ምክንያቶች አንዳንዶቹ ጦርነት ላይ ያሉ ናቸው። እንዲሁም ደግሞ የአሜሪካ ካምፓኒ ስለሆነ የማትፈለገው ሀገር ላይ ምን ታረጋለች? ሊሚት ታረጋለች። ስለዚህ አድሰንስ አካውንት ከነዚህ ሀገራቶች ውጭ ይሰራል ማለት ነው። ስለዚህ ምንም አዲስ የመጣ ፖሊሲ የለም ብሎኛል። እንደምታዩት ኮንቨርሴሽናችን ማየት ትችላላችሁ። ምንም አዲስ የተለቀቀ አዲስ ፖሊሲ የለም ብሎኛል። ስለዚህ ከትክክለኛው መረጃው እውነተኛ ከሆነበት ቦታ ነው ያረጋገጥኩት። ስለዚህ ማንም ተነስቶ እንደዚህ እንደዚህ ነው ስላለ አድሰንስ ትልቅ የሆነ ካምፓኒ ነው፣ ኢንተርናሽናል ካምፓኒ ነው፣ ሚሊየን ሰዎችን የሚያገለግል ካምፓኒ ነው። ስለዚህ ለእኛ ብሎ ሳይሆን ከእኛም በላይ እሱ ስለሚጠቀም ዝም ብሎ ይህንን ሰርቪስ አያቋርጥም። ዝም ብሎ ይህንን ሰርቪስ አያቋርጥም። ይሄን ልታውቁ ይገባል። ከተቋረጠ ደግሞ እያንዳንዱ ኢንፎርሜሽን አድሰንስ ተጠቃሚ ለሆኑት በኢሜይል ይላክልናል። ኖቲፊኬሽን ይላክልና አዲስ ነገር ሲኖር ቀጥታ ከዌብሳይቱ ከዛ ነው የሚላክልን። ስለዚህ ማንም ተነስቶ መረጃውን ስላወራው ክሬተሮች አትደንግጡ። እኔም አረጋግጫለሁ። ይሄው በዚህ መንገድም አረጋግጬላቸዋለሁ። ስለዚህ ትኩረት አድርጋችሁ ኮንቴንት ክሬት ማድረግ ጀምሩ። የተለያዩ የዩቲዩብ ቲፖችን ጠቃሚ ነገሮችን ደግሞ መማር ከፈለጋችሁ ሊዮ ፋሚሊ ላይ ገብታችሁ ሰብስክራይብ አድርጉ። በየጊዜው አዳዲስ ኢንፎርሜሽኖችን ፋይናንሻሊ ፍሪ የምትሆኑባቸውን በኦንላይን ስለምሰሯቸው ስራዎች ብዙ ቪዲዮችን ስለምሰራ ሊዮ ፋሚሊ ላይ ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ላለው ምንም የሚያዘናጋ ነገር የለም። ይመቻችሁ።